ሀብረት የጴጥሮስና የሶፊያ ወልዶ መንፈስ ቅዱስ አህዱ አምላክ አመስራ ወሰቡ ለሰኔ በዛት ይለት አይረፍ ሐዋርያ ሐናንያ ሙስታር ዲትሩያን አንድ አምላክ በሆነ በአብ በወልድ በመንፍስ ቅዱስ ስም ሰኔ 27 በዝች ቀን ከተመረጡ አርዲት ውስጥ ሐዋርያው ሐናንያ አረፈ። ይህንንም ቅዱስ ሐዋርያት በደማስቆ ከተማ ኤጲስቆጶስነት ሾም ውስጥ በውስጧም ሕይወት ሰጪ የወንጌልን ትምህርት አስተማረ። ዳግመኛም በቤተ ገብርኤል ውስጥ ሰብኮ ክብር ይግባውና የጌታችን የኢየሱስ ክርስቶስ ወደ ሆነች የቀናች ሃይማኖት ብዙዎችን መለሳቸው። የክርስትና ጥምቀትንም አጠመቃቸው። እውነተኛውንም የሃይማኖት ብርሃን አበራላቸው። ይህም ሃናንያ ሐዋርያው ጳውሎስ ይቅር ባይ ጌታችን በቸርነቱ ከክህደቱ በጠራውና ምርጥ ዕቃ ባደረገው ጊዜ ያጠመቀው ነው። እጁንም በራሱ ላይና በዓይኖቹ ላይ ጭኖ ያዳነው እርሱ ነው። ጌታችንም በእጆቹ ታላላቅ ድንቆችንና ታምራቶችን አደረገ። በስብከቱም ብዙዎች አሕዛብ አመኑ። በአይሁድም ብዙዎቹ ክብር ይግባውና ክርስቶስን ወደ ማመን መለሳቸው። ከዚህም በኋላ መጸኛው መኮንን ሉኩያኖስ ይዞ ታላቅና አስጨናቂ ስቃይን አሰቃየው። ጐኖቹንም ሰንጥቆ በእሳት መብራቶች አቃጠለው። ከዚህም በኋላ ከከተማው አውጥተው በድንጋይ እንዲወግዱ ታዘዘ። በዚያም ክብር ይግባውና በጌታችን በኢየሱስ ክርስቶስ እጅ ነፍሱን ሰጠ። ለእግዚአብሔርም ምስጋና ይሁን እኛንም በጸሎቱ ይማረን በረከቱም ከእኛ ጋራ ትኑር ለዘላለሙ። ሰላም ለከ ሐናንያ ኩኑን በዝብጠደ ድንቡስ ክቡድ እንተ አፍአሁ ሐፂን ዘእንበለ እድ መጺኦ እማባሃሎ መካን ይትቀጥቀጥ ከመ ልህኩት እርዕሰ ጸር የሰይጣን ውስተ ክሳድከ ዘተአስረ እብን። በዚችም ቀን ሰንደላት ከሚባል አገር ቅዱስ ቶማስ በሰማይትነት ሞተ። ከእርሱም ጋር ሰባት መቶ ወንዶችና ዘጠኝ ሴቶች በሰማይትነት ሞቱ። ይህም ቅዱስ እድሜው አስራ አንድ ዓመት በሆነው ጊዜ የእግዚአብሔር መላአክ የመላእክት አለቃ ቅዱስ ሚካኤል በበረሃሪያዎችን ሲጠብቅ ተገለጸለት። ወደ መኮንኑ ሂዶ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ይታመን ዘንድ አዘዘው። ያን ጊዜም ተነስቶ የገመድ አለንጋ ይዞ ብቻውን ወደ እስክንድርያ አገር ሄደ። በመኮንኑ ፊት ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ታመነ። መኮንኑም ለአማልክት ሰዋለው። ጸሐፊውም ሊያደርገው ቃል ኪዳን ገባለት። ቅዱስ ቶማስም ተቆጥቶ ያቺን አለንጋ አውጥቶ መኮንኑን ብዙ ግርፋት ገረፈው። የመኮንኑ ሎሌዎችም ይዘው ጽኑ ስቃይን አሰቃዩ። ሥጋውንም በብረት መጋዝ ሰነጠቁ። ክብር ይግባውና ከጌታችን ከኢየሱስ ክርስቶስ ዘንድ እርዳታ ለመነ። ወዲያውኑም መልአኩን ልኮ አዳነው። ከዚህ በኋላ በእስር ቤት አሰሩት። የወህኒ ቤቱ ጠባቂም ስለታመመው ልጁ ለመነው። እርሱም ያንን የገመድ አለንጋ ሰጠውና ይህን አለንጋ በልጅ ላይ አኑር አለው። እንዲህም አደረገ። ያን ጊዜም ልጁ በእግዚአብሔር ኃይል ዳነ። መኮንኑም በሰማ ጊዜ ወደ እርሱ አቅርቦ ለአማልክት ተሰዋ ለው ቅዱስ ቶማስም በፊትህ እሰዋ ዘንድና ሂድ ብሎ መለሰለት። መኮንኑ እውነት መስሎት ደስ አለው። ወደ ስጣወቶቹ ቤትም ወሰደው። ያን ጊዜ ቅዱስ ቶማስ ጣወቱን ያጠፋቸው ዘንድ ወደ ጌታችን ለመነ። ወዲያውኑ ሁሉም ጣወታት ተሰባበሩ። ሰይጣንም በመኮንኑ ላይ ተቀመጠ። ከያው እግዚአብሔር ልጅ ከጌታ ኢየሱስ ክርስቶስ በቀር ሌላ አምላክ የለም ብሎ እስከሚታመን ድረስ አድነቀው። አይዛ በሚንን ድንቅ ነገር አይተው እጅግ አደነቁ። ክብር ይግባውና ከጌታ ከኢየሱስ ክርስቶስ በቀር ሌላ አምላክ የለምን እያሉም ጮሁ። በእርሱም አመኑ። ያላመኑት ግን በጨለማ ቤት ውስጥ አሰሩት። ያለ መብልና ያለ መጠጥ ከብዙ ስቃይም የተነሳ ከአፉ ደም እየፈሰሰ 15 ቀን በዚያ ተቀመጠ። የእግዚአብሔር መልአክም ወርዶ ፈወሰው። አንዲት ሴት እውር ልጅ ነበራት። ከዚያም ደም ወስዳ የልጇን አይን አስነካችው። ወዲያውኑም አየ። ቅዱስ ቶማስንም ከወይኒ ቤት አውጥተው ሴትን አንበሳ ሰደዱበት። ወደ እርሱም በደረሰች ጊዜ እግሮቹን ላሰች፣ ሰገደችም፣ ሰገደችለትም። ዳግመኛም በብረት መንደልቶ አፉ ላይ ደበደቡት። በዚያም ጊዜ በስቃይ ውስጥ ከእርሱ ጋር ከበንደላ አገር ቅዱስ በብኑዳ ከበልኪም አገር ቅዱስ ሙሴ ነበሩ። እርስ በርሳቸውም አንዱ አንዱን ያጽናናው ነበር። ከዚህም በኋላ ቅባትና የነዳጅ ድፍድፍ አፍልተው በቅዱስ ቶማስ ራስ ላይ ደፉት። ነገር ግን ምንም ምን ጉዳት አልደረሰበትም። እንደገና አባለ ዘሩን ቆርጠው በአውድማ ውስጥ አበራዩት። ደግመውም ታላቅ ደንጊያ በአንገቱ ላይ ሰቅለው አሰቃዩት። ከማሰቃየቱም የተነሳ በደከመው ጊዜ መኮንኑ አርያኖስ ወደ እንዴናው ከተማ ሊወስደው ይዞት ተነሳ። ጣው ወደሚባል አገርም በራሱ ጊዜ የቅዱስ ቶማስን ራስ ቆረጡት። በዚያም ምስክርነቱን ጣው ወደሚባል አገርን በደረሱ ጊዜ የቅዱስ ቶማስን ራሱን ቆረጡት። በዚያም ምስክርነቱን ፈጸመ። በመንግሥተ ሰማያትም የሰማይትነት አክሊልን ተቀበለ። ከእርሱ ጋራ መከራ ተቀብለው የሞቱ ሰባት መቶ ወንዶችና ዘጠኝ ሴቶች እርሱ ስቃይ በተቀበለበት ወራት የሰማይትነት አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን እኛንም በቅዱሳን ሰማይታት በጸሎታቸው ይማረን በረከታቸውም ከእኛ ጋራ ትኑር ለዘላለሙ። ሰላም ለቶማስ ወለ ሰማይታት ስንኡ በዕለተ ሕማሙ ወስምኡ ዘጽቅሙ እቡረ አክሊለ ህይወት ትንስኡ ሰባቱ ምእት ደው አንስት ተስኡ ለሃውፆት ነም ሰማይ ንኡ በዚያች ቀን የ ሀያ አራት ሰማይታት የዕረፍታቸው መታሰቢያ ነው። የማማስና የሲላስም መታሰቢያ ነው። ቅድጌታችን ስለ እርሱ ሉቃስ በጻፈው በቅዱስ ወንጌል የተናገረለት የድሃ ዋላዛርም መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 28 በዚች ቀን ለአባቶች ሊቃነ ጳጳሳት 33ኛ የሆነው ቅዱስ አባት ቴዎዶሴዎስ የእስክንድርያ ከተማ ሊቀ ጳጳሳት አረፈ። ዳግመኛም በዚች ቀን የባስሌዎስና የቪፋሞን የቫሊዲስና የኮቶሎስ የአርዳሚስም መታሰቢያቸው ነው። በረከታቸውም ከእኛ ጋራ ትኑር ለዘላለሙ ዛቅረብኩ ማይሌት አዘኪሬ አይላፈ ፈም ለተጸምዱ ከዘልፈ ልላአነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸሪ ቀመበለት ውኩፈ እምለ አቡ ብውላን ዘተርፈ ነቢያት ቅዱሳን ማመርያት ሰባከያን ሰማይት ወጻድቃን ወመላይት ትጓህ እንደና ግላዲ ወመነኮሳት ሄራን ባረብኩ ባረብኮ ጉባኤ ዛቲ መካን እስከ አረጋዊ ሊ ቆነውስ ህፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ

ለሁላችን ከጥምቀት ልጆች ጋር ይሁንና ጌታችንና አምላካችን መድኃኔ ዓለም ያደረገው ታምሪ ነው። ክብር ይግባውና መድኃኔ ዓለምን የምትወዱ የተወደዳችሁ የቤተ ክርስቲያን ልጆች፣ ወንድሞቸው ሆይ እነግራችሁ ዘንድ ኑ ስሙኝ። ከሁሉ አስቀድመን በሀሳባችን ሁሉ በኃይላችንም ጌታችን ፈጣሪያችን እንውደደው። ልበ አምላክ ዳዊት ዋሊያ ወደ ውሃ ምንጭ እንደሚናፍቅ እንዲሁ ነብሴ ወደ እግዚአብሔር ትናፍቃለች፣ አቤቱ በኃይሌ ሁሉ ወድሃለሁ እንዳለ። አንደበትንም ዳዊት እንመንበትም ዳዊት በሰው ከመታመን በእግዚአብሔር መታመን ይሻላል። በገዢዎች ተስፋ ከማድረግ በእግዚአብሔር ተስፋ ማድረግ ይሻላል። ኃይሌም ሀሳቤም እግዚአብሔር ነውና እንዳለ ሶስት መቶ አስራ ስምንቱ ሊቃውንት ዓለምን ሁሉ በያዘ በአንድ አምላክ በእግዚአብሔር አብ እናምናለን። በአንድ ጌታ በኢየሱስ ክርስቶስ እናምናለን። በመንፈስ ቅዱስ እናምናለን። በአንዲት ጥምቀት ቤተ ክርስቲያንም እናምናለን። ኃጢአትን ለማስተሰሬ በአንዲት ጥምቀት እናምናለን እንዳለ በዚህም በአምስት በዚህ በአምስት እምነት እናምናለን፣ በአምስት ስግደት እንሰግዳለን። ፍጥረታትን ሁሉ ለፈጠረ አምላክ ሶስት ስግደት እንሰግዳለን። ዳዊት ሰማዮች ያንተ ናቸው፣ ይህም ምድር ያንተ ናት፣ አለሙን በሙሉ አንተ ፈጠርህ እንዳለ ከእርሱ በቀደመ ሌላ አምላክ አናመልክም። ሁለቱንም ስግደታችን ለከበረ መስቀሉና ለእናቱ ለማርያም እንሰግዳለን፣ በክብር እኩል ሆነዋልና። ለዚህም ለሁለቱ ፍጥረቶች ለፈጣሪ ምስጋና ይገባቸዋል እንዳለ የአሕዛብ አማልክቶቻቸው የሰው እጅ ስራ የወርቅ የብር ናቸው። አፍ አላቸው አይናገሩም፣ አይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ በውስጣቸውስ ትንፋስም የለም። የሰሯቸው ሁሉ እንደ እነርሱ ይሁኑ። ክብር ይግባውና አምላካችን መድኃኔ ዓለም ግን የማዳን አምላክ ነው። ይቅርታው ቸርነቱ ከእኛ ከሁላችን ከህዝበ ክርስቲያን ጋር ይኖር፣ አገራችን ኢትዮጵያን የሚጠብቃት ለዘላለሙ አሜን።